ሰላም ሰላም፣ ጀማ እንዴ ናችሁ? ፒስ ነው ወይ? ሁሉ ሰላም፣ እግዚአብሔር ይመስገን አለሁላችሁ። ዛሬ ለእናንተ ያዝናናል፣ ያስተምራል፣ ያዝናናል ያላችሁ ቪዲዮች ይዘን ከቻሳ ብለናል። እስኪ ዛሬ ቢያንስ አምስት መቶ ብር ደግሞ አንድ ሺ ላይክ ሰብስክራብ ያደርጋችሁ ደግሞ ሰብስክራብ እያደረጋ ነው ፊትህ አይሸትም እንጂ ትኩስ ከቦቲ ውስጥ ወጣ አገር ነው የሚመስለው። ቀጥታ ወደ ቪዲዮ

ወንጌል አይደል? እንደ ስለያዝኩኝ ማንም እየመጣ የሚጨፍርብኝ? ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብር አልደራደርም ነው። በክብር አልደራደርም እምትለው አንድ ጴንጤ፣ አንድ ሙስሊም፣ አንድ ጠንቋይ፣ አንድ ክርስቲያን፣ አንድ ኦርቶዶክስ። አሁን የትኛው ወንገ የትኛው ክብር ነው? የትኛው ክብር ነው አልደራደርም እምትለው? ቆይ ወንጌልን ቀቅለ ብለው አልኩ። ስለዚህ ዝም ማለት ሁሌ መረገጥ ስራ አይደለም። ሁሌ መሰደ ሁሌ የመጣ ማንም የሚያቀረሽበን ስራ የለም። ረረረረ ትረገጣለን ግን ዮኒ ማኛ በቃ እውነትም ምን አይመስለኝም ነበር ቢዝነስ ነው የሚባለው እዚህ እዛ የምትመላለሰው። እኔ አይመስለኝ ነበር ለካስ፣ አሁን ቢዝነስ ነው። ለማንኛውም ዮኒ ማኛ ከዚህ ቀጥሎ ምን አይነት እምነት ይከተላል የሚለውን እንግዲህ አብረን የምናየው። ሆ ነው ገስ ደቡብ ኢትዮጵያ ክፍል ተከስተ የተባሉ ና እስካሁን ድረስ እነዚህ ከላይ የምትመለከቷቸውን የጤና ባለሙያዎች እና ሲቪሊያኖችን ሕይወት የነጠቀው ና ስምንት የሚሆን ደሞ የሚጠረጠሩ ሰዎች ይዟል የተባለት ቫይረስ ሄሞራጂክ ቫይረስ ሄሞራጂክ ፊቨር ይባላል። ብዙ ጊዜ የኢቦላ ከዝን ነው ይሉታል። ደሞ ከኢቦላ ጋር ተቀራራቢ ሲ ሲምፕተም እና ከኢቦላ ጋር ተቀራራቢ አይነት ህመም ደግሞ ሲክነስ ስላለው ማለት ነው። እንግዲህ መጀመሪያ ጊዜ ይህ ቫይረስ ፋውንድ የተደረገው ደግሞ ይህ ቫይረስ የተገኘው በሺ ዘጠኝ መቶ ሃምሳዎቹ አካባቢ በኮሪያ ጦርነት ውስጥ እየተሳተፉ የነበሩ የአሜሪካ ወታደሮች ላይ ነው። እንደምትመለከቷ ጋይስ እየተባለ ያለው እኮ አዲስ በሽታ በጣም ላይክ ኢቦላ እየተባለ ነው። ምን ይሻላል እንዴ? ምን ይሻላል? እስቲ ለማንኛውም እስቲ እንስማው። ይሄ ጥሩ መረጃ ነው። እንግዲህ ራሳችሁ እንድትጠብቁ ነው ይህ እነዚህ ላይ ያመጣሁትን ጋይስ፣ እዚህ አይነት መረጃዎችን ማመጣ ያው ያስተምራልና ራሳችሁ ይጠብቃል በሚለው ነው እስቲ ያላቸው ብለድ ሻት አይ ይባላል። ይህ የምትመለከቱት ደም ወር ደግሞ አይናችሁ ውስጥ ያሉት የተለያዩ እንትኖች የተለያዩ ደም ስሮች ሲፈነዱ ማለት ነው። ላያችሁ አይናችሁ ሙሉ በሙሉ በደም ሲሸፈኑ ከባድ። በዛን ወቅት እንግዲህ ቫይረሱ በምን ከውዝ ይደረግ ምን ይሁን የሚታወቅ ነገር አልነበረም። እና ያው ከዛም ተቀዛግዞ ወር ደግሞ ተደባብሰው እዛው ቀረ። ሄንታ ቫይረስ ይባላል የቫይረሱ ስም። እና በአካባቢ ላይ በነበሩ ሮደንቶች ወር ደግሞ ይሄ አይጦዎች ወር ደግሞ ይሄ አይጠመጎት ምናምን የሚባሉ ሮደንት ማለት ይኸው የእንትኖች የቤት

ነጠብጣመት የምትመለከት ከሆነ ሰውነታችሁ እንደዚህ የሚደማ እና ውሃ የሚቋጥር ከሆነ፣ አይናችሁም ደግሞ እንደዚህ አይነት ብለድ ሾት ከሆነ ላይክሊ ቫይረስ ይዟቸዋል። አሁን እንደ ሲምፕቶም ወር ደግሞ እንደ ምልክት የሚያዙት ምንድን ናቸው መሰላችሁ? ካፍና ካፍንጫ መድማት፣ ወር ደግሞ ከተለያዩ ቦታዎች ከሰውነታችሁ ቦታዎች ላይ መድማት፣ ትንሽ ከትኖሯቸው ሰውነታቸው ላይ በጣም ብዙ ደም፣ ወር ደግሞ ብዙ ብለድ ሎስ ማጋጠም ማለት ነው። ከዛ በተጨማሪ ደግሞ ሀይ ፊቨር፣ ወር ደግሞ በጣም ኃይለኛ ሙቀ ሰውነታችሁ ትኩሳት ማቃጠል፣ ከዛም በተጨማሪ ደግሞ ማስቀመጥና ማስታወክም እንደዚሁ አሉበት። ለመከላከል ኮቪድ ላይ ስናረጋቸው የነበሩ ቅድመ ጥንቃቄዎችን በአሁኑ ላይ ይሄ ለዚኛውን ቫይረስ ማድረግ አለብን። ማስክ ማድረግ አለብን። ንክኪ በምናደረግበት ሰዓት ላይ በሽታው የተያዙ ሰዎች ወር ደግሞ ቫይረስ ወይም ደግሞ እጃችንን በሳሙና ነው በውሃ መታጠብ ያው፣ እንዳያችሁት ነው እንግዲህ ከኮሮና በላይ ጥንቃቄ የሚፈልግ ነው። ምክንያቱም ኮቪድ ላይ እንደ ጉንፋን ነው መድኃኒት ስለሌለው ነው ወይ ክትባት ስለሌለው ነው የሚጎዳን፣ ግን ይሄ ደግሞ ከባድ ነው። ኢቦላ ነው ኢቦላም አይደለም። ኢቦላ እኛ የምናውቀው ደም ሲያስተፋ እናቀም እንግዲህ ቁሳት እና ተቀማጥ ብናስ ሲባል ነው የምንሰማው። ይሄ ደግሞ በጣም ከባድ ነው። ደቡብ ክልል ጅንካ ነው የተባለው ነው። ጋይስ እዛ አካባቢ ያላችሁም ወደዛ አካባቢ ቀር የምትሄዱም ለንግድም ለምን የምትናሉ ሰዎች ራሳችሁን ጠብቁ። ያው ሳይንታይዘር እንዳይለያችሁ ጓንት ማክስም ራሳችን ጠብቅ። እዚ አዲስ አበባ ናያለን በመላ ኢትዮጵያ ያሉ ሰዎች ራሳችን እንዲጠብቅ። ይሄ ደግሞ ይሄማ ፎቶ ነው እንጂ ይሄ ወንድሞ ነው ሊሆን የሚችለው እንጂ የልጁ አባትማ አሁን ነጭ ነው ሊሆን የሚችለው ግን እንደዚያ ትኩሳ ተራንተ ፎቶ ላይ የአንተ ልጅም ደግሞ ከሆነ ኢትዮጵያ ውስጥ አሁን ዲኤንኤ ማስመኖር ተጀምሯል። ለማንኛውም ጋይስ ፈረንጅ ትወልዶ ላል እንኳን ደሰል አባት አንተ በቃ ስቴፕ ፋዘር ስቴፕ ፋዘር የእንጀራ አባት መሆን ያሳዝናል፣ ያሳዝናል። ብራዘር ሲስተር የመኝታ ክፍሏ በር ቁልፍ ረስታ ከዛ ደግሞ ደመወዟን ሙሉ የገዛችውን ቸኮሌት አጠብላት ይላል። የጠላት ገንዘብ ነው ይመስል አንተ የትን ገንዘብ። ሴቶች ግን ደጃ ተጨቃቀሩ። ምን አለ ብታካፍሉ ብራዘሮች። ምንድን ነው የሆኑ ቸኮሌት በደሞዝሽ ሙሉ ቸኮሌት ገዝተሽ የምታስቀልጭ ውዲ፣ በጣም ነው የሚደብረው። የመ አረሲስተዎች አንድ ደባበቅ እንጂ በቃ ደሞዝሽ እንዳለ በቃ እንዴት እንደ ጥላት ገንዘብ ነው የሚያላምትልሽ ብሮ የሚያችል በቀን ከ356 በላይ ሰዎች በአዲስ አበባ አማኑኤል ሆስፒታል የአእምሮ ህክምና ፈልገው እንደሚሄዱ ተሰምቷል። የአማኑኤል አእምሮ ስፔሻላይዝድ ሆስፒታል ከነዚህ መካከል ደግሞ ከ25 እስከ 30 የሚሆኑ አዳዲስ የአእምሮ ታካሚዎች መሆናቸውን አስታውቋል። ይህ በቀን 300 ምናምን፣ በቀን አዳዲስ ተመዝጋቢዎች ከ25 እስከ 30 ሰው፣ በየቀኑ አዳዲስ ሰዎች እየታመሙ ነው ያለ ማለት አራን እንተዛዘን አበሻ አረተው ካሌብ ደግሞ ገጠሪቱ አ ዛሬ ምን በላች ምን በላ ምን ሰራ ሳይሆን ምን በላ ነው። ምክንያቱም የሚገርም እዚያው ቡሌዎች ነው የሚሰራው የሚገራ ተነሳ ይላል ጠዋት። ዛሬም የሚገርም ቀን አሳልፍ ያለው ትላንትና ውሎ በጣም አድካሚ ስለነበረ ዛሬ ከእንቅልፌ አራት ሰዓት ነበር የተነሳሁት። ከዛ በኋላ ሻወር ወሰድን። ከዛ የሚገርም ቀን አሳልፈናል።

ሲያስቀና አስቀናው በጣም ነው የሚያስቀናው። የምር የምር ገኔ እ በስፋሉ ደስ ይለኛል። ምግብ ሰርቼ መብላት ሙዲ ሲሆን ማለት ነው። እና በጣም ነው እሰራለሁ። የምር ነው የምላችሁ ደስ ነው የሚለኝ ምግብ እንደ ካሌብ እንደዚህ አይነት ብዙ ነገር የመስራት ትዕግስት የለኝም፣ እና ካሌዋይ ይችላል፣ የብር ይችላል፣ በጣም ነው የሚችለው። ምንድነው ምንድን ነው ጋይስ እየተካሄደ ያለው ምንድን ነው? ዳመጠው ይላል። በጣርሙስ ነው የሚዳመጠው ራሱ ላዛኛ ላዛኛ ሊሰራ ነው ዛሬ። ላዛኛ ምንም በሌለበት ቦታ ላይ ደህና ኪችን በሌለበት ቦታ ላዛኛ አስቡት። እንግዲህ ላዛኛ ቺዝ እንግዲህ ስ በረ ቺዝም አለ፣ ያው ቢፉም ገባ። የምር ካሌባ አልተቻለችም፣ ካሌባ አልተቻለችም። ይለያል የምር ይለያል። ጨጓራ ይላል ጨጎኝ ዋ እዚህ እኮ ኦቨን ያለን እራሱ እንደዚህ አንሰራም። ይኸውላ እስቲ አብረን ምራቃችንን ዋጥ። ከዛ አስር አይነት እኮ ነው የሚሰራው እኮ ተለጥ ተበላ። ይመቸው ይመቸው። ካሌባ ትችላለህ ትችላለህ ብሎ ዳኒ ሮስት ደግሞ ከቻሳ በላለች፣ ድጋሚ ተመልሳለች። ዳኒ ሮስት፣ ሰላም ነው ብራዘር፣ እንደት ነው? ቲክቶክ ላይ ታገኛለህ፣ ዳኒ ሮስት ትባላለህ እና እያጫወትኩኝ ነው። ለአንድ ሮስ ሁለት ሺህ ብር ለሁለት ሮስ ደግሞ አራት ሺህ ብር ይመችሀል። ጥርስ በጣም ገጣጣ ከመሆኑ የተነሳ ማለት ነው። ጥርስ ብር አይልክም እንጂ ውጭ ነው ያለው። አንድ ይቀራል ድረስ እና ዝም ብዬ ሳየው ማለት ነው፣ ሴት አይሸትም እንጂ ትኩስ ከቦቲ ውስጥ የወጣ እግር ነው የሚመስለው። ሄለው አ ሰውየው ስልክ አታነሳም እንዴ? ስራ ይዤ እኮ ቤት ውስጥ አላየሁም። ምን ስትደውል ስራ ይዤ። የምን ስራ? ስራ ቤት እቃ ምናምን እያጣጠብኩ ልብስ ምናምን አጥቤ፣ አሁን ደግሞ ምሳ እየሰራሁላቸው። ተኝታለች። ቤት ታውቃለህ፣ ኖርማል ነው አይደል አላሰራትም አንድ ነገር አሁን ተላ እሷ ኳስ ልታይወታ ነበር ማታ ማለት ነው እኔ ገቢያ ሂጅ እንዳለ አስቤዛ ምን ምን ገዛዝች። ኖርማል አይደል አንበሳዬ? ኖርማል ኧረ ኖርማል ነው በጣም እሷ ምንም ማነካም። ስጀምር እንዳለ ልጁ ልብስ እንትን ፓምፐርስ ነው እንደባለ ቀያይሬ። ኡ አንተ ጀግና ነህ። እና ትናንት ደግሞ ምን አለች እ አንተ ስትወጣ ይደብረኛል እና ስፖርትን መስራት ፈልጋለሁ ስትልኝ፣ አንድ ሰውዬ ቤት እየመጣ የሚያዳብራት ነው እና ደግሞ ስፖርት የሚያሰራ ኖርማል አይደል? ወይኔ አንተ ጀዝባ ተጫወተችብህ በቃ ። አሉ አሉ ጣራ ኖርማል ነው፣ ብራዘር እንዳንተ አይነት ባል ኬት ይገኛል? እዲ ሴቶች ምን ትላላችሁ? እንደዚህ አይነባል ይገኛል አይገኝ? ኖርማል ነው ሻወር እየወሰዱ እኔ ደግሞ አብሲት ጥጄ ኮፍትስ ግልኝ የጠበኩት እንጀራ ልጋግ። አይ አንተ ሰውዬ ኖርማል ለኛ ለተባለ በቃ ሚስተር አፈር ብላ አንተ ጃዝባ በቃ ቺታ አረገችም እኔ ላይ አይ ጭራሽ አብሬ ሻውር ገብተዋል ዶርም ላይ እ ጭራሽ እንጀራ ልጋግር ነው አሁን። አሰደብከ፣ እውነት አሰደብከ። ብዙ ነገር ልታገዝ ትችላለህ፣ ብዙ ነገር ግን ብሮ፣ ሻውር አብራ አስገብተህ ይህ ስንፍና ማገዝ አለ። ጭራሽ እንጀራውን ጋግር፣ እንተ እንጀራውን ጋግር። በቃ ብራዘር። ስለ ዛሬ ያዝናና ያስተምራል ያልኳቸው ቪዲዮዎች እነዚህን ይመስላሉ። ከተመቻችሁ ላይክ፣ እንዲሁም አስተያየታችሁን እንደተመቻችሁ የተመቻችሁ አስተያየታችሁን በኮሜንት በሰጡኝ ደስ ይለኛል። አበረታቱን። ላይክ ላይክ ላይክ። ዛሬ ብዙ ላይክ ነው የምትፈልገው። ለማንኛውም በሚቀጥለው ቪዲዮ እስከምንገናኝ ባይ።